አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋኖስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸደ አቅራቢያ ነው። ወላጆችም በኦሪት ሕግ የጸኑ አይሁር ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህን ቅዱስና አንዴ እህቱን ሳያሳደጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም ኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠው እና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋኖስን መከረችው። ሊሸጠውም ከአህያ ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ ይባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋኖስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤዺፋንዮስን ኩላሊቱን ረገጦ በምድር ላይ ወድቆ ለሞት ደረሰ። አባ ፊላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኢጲፋኖስም ያን ጊዜ ከማሙ ድኖ ተነሳ። ከቶ ምንም ሕማም እንዳለከው ሆነ ከዚህ በኋላ አባ ፊላታዎስን በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ፣ ስለ እኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይጋባል። ወዲያውኑ የአህያ ወርቆ ሞተ። ቅዱስ ኤዺፋንዮስም እንዲህን ሁለቱን ታምራት አይቶ በስሙ ታምራት የምታደርግለት የተሰቀለ ኢየሱስ ክርስቶስ ማነው ብሎ አባ ፊላታዎስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት እግዚአብሔር ልጅ ኢየሱስ በኢየሩሳሌም አይሁድ የሰቀሉት ነው አለው ይህም ነገር በቅዱስ ኤዺፋንዮስ ልብ ተቀረጸ በዚያም ወራት አንድ ባለጠጋ አይሁዳዊ ነበረ ኤዺፋንዮስንም ወሰደው የወሪትን ህግ በማስተማር አሳደገው የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው የወሪትም ህግ ትምህርት ሁሉ ተማረ በአንዲት ዕለትም ስሙ ሉኪያኖስ ከሚባል መኮንን ጋር ተገናኘ እርሱም የተማረ እና። የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ደሃ ሰው አገኛቸውና ምጽዋት እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የጠጉር አጽፍ አውልቆ ለደሃ ሰጠው። በዚያን ጊዜ ለዚያ መነኮስ የብራ ልብስ ከሰማይ ሲወርደት ኤዺፋንዮስ አየ። ስለዚህም ድንቅ ታምር አደነቀ። ከመነኮሱ እግር በታችው ሰግዶ አንተ ማነህ? ሃይማኖትስ ምንድነው? ብሎ ጠይቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለምኖ መነኩሲም ኤጲፋኖስን ወስዶ ወደ አንድ ኤጲስቆጶስ ያደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተክርስቲያንን ትምህርት ስርዓታቱን ሁሉ አስተማረው። ኤጲፋኖስም ኤጲስቆጶሱን እኔ መነኮስ መሆን እፈልጋለሁ አለ። ኤጲስቆጶሱም ብዙ ገንዘብ ያለ መነኮስ መሆን አይገባም አለው። ኤዺፋንዮስም ሄዶ እህቱን አምጥቶ የክርስትና ጥምቀት አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች፣ ለባልቴቶች፣ ለሙት ልጆች፣ ለቤተ ክርስቲያናትም ሰጠ። መጽሐፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ጥምቀት ምክንያት ወደሆነው ሆነው ስሙ ሉክያኖስ ወደተባለው መነኮስ ገዳም ገባ። እድቤም 16 ዓመታት ነበረ። ከዚህ በኋላ ታላቁን አባ ኢላሪዮስን አገኘው። እርሱም በእድሜው ጎልማሳ፣ በገድል ሽማግሌ ነው። ቅዱስ ኤጲፋንዮስም ተቀብሎ የምንኩስናን ሕግንና የክርስትናን ስርዓትን አስተማረው። የእግዚአብሔርም ጸጋ አድሮበት የቤተክርስቲያንን ሕግና ስርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላቅ ተአምራቶችን በመስራት ሙታንን እስከሚያስነሳቸው ሰይጣናትን ከሰዎች ላይ እስከሚያስወጣቸው ውሃ ከሌለበት ደረቅ ቦታ ውሃ እስከሚያፈልቅ ያለ ጊዜውም ብዙ ዝናብ እስከማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወዴ አዋቂነቱም ተሰማ። ከእርሱ ጋራ ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች ዮናንያን በትምህርቱ ተመለሱ፣ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖት ውስጥ ገቡ። መምህሩ ቅዱስ ዳሪዮስም በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገርለት። ወደዚያ ሄዶ በተዘዘለት ቦታ በዚያ እንዲኖር አዘዘው። እንዲህም አለው ኤጲስቆጶስነት ሊሾም በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋኒዎስም ወደ ቆጵሮስ ሄዶ መምህሩ ቅዱስ ኢላሪዮስ ባዘዞ ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስም ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋኒዎስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱም ጋራ ሁለት መነኩሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያም ሂድ። በእጁም ሁለት የወይን ዘለላ የያዘ መነኮስ ታገኛለ። ከእርሱ ጋራ ሁለት መነኮሶት አሉ። ስሙንም ጠይቀው ስሜ ጲፋኖስ ነው ይለሃል። እርሱን የያዝ፣ በእጁ ያለውንም አስጥለህ ካንተ ጋራ አምጣው። የኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። በአመለከተውም ቦታ አግኝቶ ይዞ ወደ ቤተ ክርስቲያን ወስዶ ዲቆና ሾመው። በሶስተኛው ቀን ኤጲስቆጶስነት ሾሙት። ከዚህ በኋላ ሽማግሌው ኤጲስቆጶስ የኤጲፋኖስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋኖስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ስራ ላይ ጸና። ጥቅም ያላቸው ብዙ ድርሳኖችንም ደረሰ። ረኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁልጊዜ ገስጾ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ረኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕዱን ዕቃዎች የሚመገባባቸውን በውሰት ወሰደ። እነርሱም ወርቅና ብር ናቸው። ኤዺፋንዮስም ሸጣቸው፣ ለዶዎችና ለምስኪኖች መጸወታቸው። አባ ዮሐንስም እንዲመልስለት በሻተ ጊዜ ምንም ምን አልሰጠውም። በክብር ባለቤት ጌታ መቃብር ቤተክርስቲያን ውስጥ ቅዱስ ኤዺፋንዮስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤዺፋንዮስም ወደ እግዚአብሔር ጸለየ። የአባ ዮሐንስም አይኖቹ ያን ጊዜ ታወረ። ከዚህ በኋላ ይምሮ ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደ፣ አይኖቹንም ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤዺፋንዮስ ጸለያ፣ አንድ አይኑ ተገለጠለት። የማዕዱንም እቃዎች ሸጦ ለድሆችና ለምስኪኖች እንደሰጣቸው ነገሮ ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይረዳት ዘንድ አውዶክስያ ንግሥት ጽፋ ወደሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋኖስን አልሰማችውም። ዮሐንስን ከሽመቱ ካልሻርኸው፣ ይህ ካልሆነ አብያተ ክርስቲያን ዘጋለሁ፣ የጣዖታትንም ቤቶች ከፍታለሁ አለችው። ቅዱስ ኤጲፋኖስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበረ። የንግስት ባሮቹ ግን እንሆ ቅዱስ ኤጲፋኖስ ዮሐንስ አፈወርቅን ከሹመት ሻሮው እያሉ በቁስንጠና ከተማ ባሰታው አወሩ። ቅዱስ ዮሐንስም ይህን ወዴ በሰማ ጊዜ ወደ ኤጲፋኖስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህን አድረክ? አንተ ወደ መንበረ ሲመት እንደማትደርስ ወቀ። ኤጲፋኖስም ለመልእክቱ መልሰ እንዲህ ሲል ጻፈ ስለ አንተ ምንም ምን የጻፍኩትና ከንግስት ጋር የተስማመዎት ነገር የለም። አንተም ከስደት እንደማትመለስ ወቅ። ከዚህ በኋላ ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥና ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጥ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋኖስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋኖስም ክብር እንዲገልጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤዺፋንዮስም የሚያርፍበትን ጊዜ አውቆ ተነስቶ ጸልየ። ደቀ መዛሙርቱም እነርሱ ኤጲስ ቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦታ 18 በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በአስረኛው ከትንሳኤው በሀምሳኛው ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጳራጌጦስን ልክልላቸዋለ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እግዚኦ ጸሪቀ ሰማቱ ደናግል